የሀገር እድገት ለዜጎች በሚሰጥ አገልግሎት እንደሚወሰን ሁሉ ዜጎች ፈጣን አገልግሎት ካላገኙ ከግለሰባዊ እንግልት ባለፈ በሀገር ኢኮኖሚ ላይ አሉታዊ ጫና ያሳድራል። ሪፎርሙ ዋና አላማው የዜጎችን እንግልት የሚያስቀር ከሙስና የጸዳ፣ ቀልጣፍ አገልግሎት መስጠት በመሆኑ መሶብ የአንድ ማዕከል አገልግሎት መንግስት የጀመረውን የአገልግሎት አሰጣጥና አስተዳደር ሪፎርም ውጤታማ ለማድረግ ወሳኝ የታሪክ ምዕራፍ መሆኑ ይነገርለታል። መሶብን በሁሉም የሀገሪቱ አካባቢዎች ለማስፋት ታቅዷል። አንድ የአንድ ማዕከል አገልግሎት በአጭር ጊዜ ውስጥ እንዲከፍት አቅጣጫ ተቀምጧል። ይህ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሀዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት ሌብነት የሚጠፋበት ስራ የሚቀላጠፍበት ኢንቨስትመንት መፍጠት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው ዜጎች ላልተፈለገ ውጭና እንግልት እንዳይዳረጉ ተሞክሮ በሁሉም የአገሪቱ ክፍሎች ተደራሽ ማድረግ ይገባል ተብሎ የተያዘው ውጥን እንዲሳካ ክልሎች ወደ ተግባር ምዕራፍ የመሻገር ጅማሮ ላይ ናቸው የአገልግሎት አሰጣጥ ችግር የፌዴራል ብቻ ሳይሆን ተገልጋይ ባለበት ህዝብ ባለበት የትኛውን ቦታ ላይ አለ እንደ ክልላችንም ችግሩ ችግር መሆኑን የአገልግሎት አሰጣጥ ችግር መሆኑን ለይተን ከዚህ በኋላ ያለንን ጊዜ ተጠቅመን በፍጥነት የጀመርነውን የቅድመ ዝግጅት ምዕራፍ አፋጥነን ወደ ትግበራ ገብተን ያው ህብረተሰቡ የሚያሰማውን ቅሬታ እረፍት ለመስጠት የአገልግሎት አሰጣጥ ችግርን የሚፈታ ስርዓት ዘርግተን ቶሎ ወደ ስራ ለመግባት አቅም የሚፈጥር ስራ ስለሆነ እኛም ዝግጅታችንን ከዚሁ አንጻር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 በአገልግሎት አሰጣት ላይ ያለው ውጣ ወረድና ከጊዜ አንጻር ጉልበት አንጻር ከታይም አንጻር አጠቃላይ ያሉ ችግሮችን በማስቀራት አገልግሎት በአንድ ማዕከል እንዲያገኙ በማድረግ እና አገልግሎት ለማግኘት ይበከን የነበረው ጊዜ፣ ጉልበትና ኮስት በመቀነስ አገልግሎት ለማግኘት የሚመጣው አካላት በቀላሉ ኮስት፣ በትንሽ ጊዜ፣ በከፍተኛ ጥራት፣ በከፍተኛ መጠን ያለው አገልግሎት በማግኘት በጣም ደስተኛ ሆኖ ወደ ቤት ይመለሳሉ ማለት ነው። ስለዚህ የተደራጀ አገልግሎት በአንድ ማዕከል ይሰጣል። በዚህ ሂደት ውስጥ አገልግሎት ምን ፈለጋል? በቀላል አገልግሎት ስለሚያገኝ እርካታ ይሰማዋል ብለን እናስባለን። የአንድ ማዕከል አገልግሎቱ ከአንድ ክፍለ ዘመን በላይ ባስቆጠረው ኋላቀር አገልግሎት አሰጣጥ ላይ ለዘመን ቅርብ መሆን የቻለ አዲስ አሰራር ነው። መምጣቱ ስር እየሰደደ የመጣውን ብልሹ አሰራር ለማከም ተስፋ የተጣለበት ነው። በተቋማት የሚያስቸግሩን የወርቀት ስራዎችም ይህ ከወርቀት ነጻ እንደሆነ የሚቀርቡ ቅሬታዎችም ካሉ በቀላሉ መፍታት የሚቻልበት ሁኔታ መፈጠር አለ። ምክንያቱም እነዚህ እንትኖች ኢንቴግሬትድ ናቸው ማለት ነው። ከሌሎች ተቋማት ኢንቴግሬትድ የተደረገበት ሁኔታ ስላለ ችግሮችም ካሉ በዛው በዛው የሚፈታበት ሁኔታ መፈጠር የሚችልበት ሁኔታ እንደተፈጠረ እዚህም ተምሬናል። ሁለተኛም ደግሞ በአገልግሎት ላይ ብዙ የኪራይ ሰብሳቢነት ችግሮች አሉ። እዚህም ደግሞ ከብር ጋር ንክኪ የሌለበት አገልግሎት አስጣት ነው አሁን እዚህ ያገኘ ነውእና ይሄም ኪራይ ሰብሳቢነትን፣ ሙስና፣ ሌብነትን አንዱ የሚቀርፍበት ሁኔታ ነው ማለት ነው። የተቀናጀ አገልግሎት ለተገልጋይ መስጠት የሚያስችል ትልቅ ውጤት የሚያመጣና በክልሎች የተያዘውን ለውጥ የሚያረጋግጥም ነው ተብሎለታል። በክልል መንግስት የተጀመሩ የሪፎርም ስራዎችን መሰረት በማድረግ ምቹ ሁኔታ ለመፍጠርና በቀጣይ ከዛው ለመጀምሮ ይህንን አገልግሎትና ሌሎችም በተቋም ደረጃ ደግሞ የሚሰጡ ቀልጣፋ አገልግሎቶችን አስተሳስሮ ለመሄድ ትልቅ እድል የሚሰጠን ስለሆነ ይህን አጠናክረን ለመሄድ እና ቶሎ ወደ ስራ ለመግባት ምቹ ሁኔታ የሚፈጥር ስለሆነ የተጀመሩ ስራዎች ወደዛ የሚያስከዱን እና በተለይ ለክልላችን በተለያየ ማዕከላት ህዝብ አገልግሎት የሚያገኝበት ሁኔታ ያለበት ሁኔታ ይሄን የአንድ ማዕከል አገልግሎት ለመስጠት እጅግ ለኛ ወሳኝ ነው። መሶብ የአንድ ማዕከል አገልግሎት የመንግስትን አገልግሎት አሰጣጥ የተቀላጠፈና የተሳለጠ ለማድረግ በቅርቡ በፌዴራል ደረጃ ስራ መግባቱ ይታወቃል።